በገደብ ከተማ የመጀመሪያ ደረጃ ሆስፒታል ቤተሰቦቻቸውን ሲያስታምሙ ያገኝናቸው የአገልግሎቱ ተጠቃሚዎች ባገኙት አገልግሎት መደሰታቸውን ገልጸው ለማህበረሰብ አቀፍ ጤና መድን አባልነት አንድ ጊዜ በከፈሉት ብር ያገኙት አገልግሎት ካላስፈላጊ ወጪ እንደታደጋቸው ተናግረዋል። የማጥም ጥቅም የሚወራ አይደለም። ወደዚህ ስንመጣ ደግሞ ያለ አንድ ችግር ያለ አንድ ወጪ ነው። እዚህ ሰባት ቀን ታድራለች። የነባለ ቤት እስከ ሰባት ቀን ምንም አላወጣም። ከአስር ሺህ ብር የሚገመተውን ወጪ ያለ አንድ ችግር ታክማ ዲና ነው ውስጥ ወደ ቤት ገባሁት ባለቤቴ ታማ ግል ፋርማስ ሄጄ ሁለት ሺ 250 ብር አወጣው። አሁን ብዙ ጊዜ ደጋግሜ ሲመጣ ማንኛውም በስታ ቢሆን በነጻ ነው የምታከመው የወረዳው ጤና ጽህፈት ቤት ኃላፊ አቶ ማደሻ ለፊሳም ማህበረሰቡ እንደ ቅሬታ የሚያነሷቸውን ችግሮችን በመለየት በተሰራው ስራ አበረታች ውጤት መገኘቱን ጠቅሰው ከመድኃኒት አቅርቦት አንጻር የሚስተዋሉትን ውስንነት ለመፍታት የተለያዩ አማራጮችን እየተጠቀሙ እንደሚገኙ ገልጸዋል 2016 ከመድኃኒት ግዢ ጋር ተያይዞ ከፍተኛ ችግር የነበረበት ነው ያንን ችግር ግን ለመቅረፍ የተጠቀምናቸው የሄድንባቸው ርቀቶች አሉ አንዱ ርቀት ምንድን ነው? በየጊዜው መድኃኒት ሲያልቅ ከስር ከስር ሆስፒታሎች መድኃኒት እንዲገዛ የማድረግ ስራ ሰርተናል። ዘንድሮ ብቻ ከአራት ሚሊዮን ብር በላይ መድኃኒት እንዲገዛ የማድረግ ስራ ነው ሰራ ነው። ሁለተኛ ደግሞ የማህበረሰብ መድኃኒት ቤት ከፍተናል። ማጠመ ተገልጋይ ሁን ማህበረሰቡ ውጭ ያለውን የመድኃኒት ዋጋ በቀነሰ መልኩ አገልግሎትን በስፋት እንዲያገኝ የማህበረሰብ መድኃኒት ቤት ባለፈው 2017 መስከረም 2016 መስከረም ጀምሮ በአግሚ አምስት ላ ኦን አርገን እስከ ዛሬ ድረስ አገልግሎቱን እያገኘ ነው ማለት ነው። ይህንን ማህበረሰቡ በሰፊው መድኃኒት አገልግሎት እንዲጠቀም የማድረግ ስራዎች ናቸው አሉ። ሁሉንም አመራርና ባለ ድርሻ አካላትን በማስተባበር ተግባሩ እንዲመራ በማድረግ እቅዱ እንዲሳካ ማድረግ መቻሉን የገለጹት የከተማው ከንቲባ አቶ ታሪኩ ሮቤም በቀጣይ የአገልግሎቱን አድማስ በማስፋት የተገልጋዩን እርካታ ለማጎልበት ሁሉም የድርሻውን እንዲወጣ አሳስበዋል። ምናልባት ሀብት ኖሮን ንግድ ላይ የተሰማራን ወንድሞቻችን በየጎረቤት ያለውን በየአካባቢ ያለውን ዲሃደጉን ማየት ያስፈልጋል። ቢያንስ አንድ የከፍለን አመቱ ሙሉ እንዲታከሙ አንድ ግለሰብ ብቻ ሳይሆን ቤተሰብ ውስጥ ያሉ ቤት ውስጥ ያሉ ህጻናቶች፣ ልጆች፣ አዋቂዎች እንዲታከሙ እድል መስጠት አለብን። ማለት አቅም ያለን ሰርተን ማድረግ የምንችል ጉልበት ያለን ግለሰቦች እንም በማድረግ ቀጣይም ማንም ሳያስገድዳችሁ እኔ የከለም ቤት አግዛለሁ እኔ አጠገብ ላይ ያለውን አግዛለሁ ብለን በራሳችን ፍቃደኝነት የማገዙ ሂደት በቀጣይ ልማድ አድርገን ልንሰራ ያስፈልጋል ማለት ነው። ይሄንን በጎ ስራ በመስራት ያው በምድር ብቻ ሳይሆን በሰማይም በፈጣሪ ፊትም እስጋና ምናገኝበት ስለሆነ እሱ ላይ ቀደም ሲልም እዚህ ላይ ያላለሰለሰ ጥረት የሚያደርጉ የሚደግፉ የከተማችን ነጋዴ ማህበረሰቦች አሉ ለዚህም ትልቅ ላቅ ያለ ምስጋና ስለ እነርሱ አለኝ ማለት ነው።